እዚህ ቦታ ላይ ጀርመን እንግሊዞች መጥተው ነበር ማለት ነው? አዎ። እነዚህ በጸሎት ሰዓት ላይ እጅግ እየዛለ እንቅልፍ የሚያጫጭነው ሰው ሲኖር ይህንን አንገቱ ላይ ሆኖ። እንግዲህ ቤተሰቦቻችን አሁን ከጅማሬው የተነሳንበትን አይታችኋል። እነዚህ የተገኙበትን ከየት እንደሆነ አባታችን ሊያሳዩ ነው። ከዚሁ ነው እንግዲህ አጠቃላይ ምእመናን እነዚህ የተቀበሉት የምእመናን ናቸው። አሁን ደግሞ ወደ መነኮሳት የተቀበሩበት ቦታ ልንገባ ነው። ይሄኛውንም ዋሻ እስከ መጨረሻው ከኛ ጋር አሁን እየተከታተላችሁ ከዚህ በታች ግራውንድ አለ ብለውኛል። አዎ ልጄ ግራውንድም አለው የሚደንቅ ነው። ከዚህ በታች ሌላ የሰባ ጽሑፎች ሁሉ አሉ። እኔ ውድ ቤተሰቦች አሁን ወደ ግራውንድ ልንወርድ ነው። ወደ ግራውንድ ከመውረዳችን በፊት ግን ግራውንዱን ከማሳየታችን በፊት ግን እዚህ ቦታ ላይ እንድመጣ እግዚአብሔር አምላክ ነው የፈቀደው። መቤቴ ስውሮ አጽላት ግን ባንድም በሌላም እናንተ ስለምታስፈልጉን በውጭም በሀገር ውስጥ ያላችሁት ቤተሰቦቻችን፣ መላው የኦርቶዶክስ እምነት ተከታይ ኢትዮጵያውያንም ኤርትራውያንም ሁላችሁም ስለምታስፈልጉን ነው። ከኔ ይልቅ አባይ ያስረዷችኋል። ይህም ቦታ ይህንን ድንቅ ቦታ የፍርድ ቤት ወረቀት ደርሷችኋል። ምክንያቱም ይህ የእግዚአብሔር ቦታ ወደ ሌላ የገበሬ ቦታ ተብሎ ሊሰጥ ነው እና በጣም ጥቂት ብር ሁለት ቢሊዮን ሶስት ሚሊዮን የማይሞላ ብር ይህንን ድንቅ ቦታ አሳልፈን አንሰጥም። እግዚአብሔር አምላክ እስከ ዘላለም ድረስ ስሙ የተባረከ የተቀደሰ ይሆንና እንግዲህ እንዳጠቃላይ ሁኔታውን እንደነገርኩሽ ይህ ደግሞ አሁን የምናያቸው ይሄ የበር ሳንቃዎች ናቸው። እጅግ ድሮ በዚህ ቦታ ላይ ሲገለገሉበት እንደነበረ ዘግተውበት የነበረ የበርና የመስኮት ሳንቃ እጅግ በጣም ከምንም በላይ የሚያስደንቅ ረጅም እድሜ ያለው ይበልጥ ደግሞ አርኪኦሎጂስቶች መጥተው በጥናት ይበልጥ ከዚህ ላይ ወስደው እድሜው እጅግ በጣም ይሄ ነው ተብሎ የማይባል በጣም ረጅም እድሜ እንዳለው እና እነዚህ እነዚህ ብረቶች ደግሞ እነዚህ የምናያቸው የአርባ አጠቃላይ ቦተራዎች ነዋ የቅዱሳን ብዙ በዚህ በአርባ ውስጥም አሁን ስንገባ ውስጥ እናየዋለን። አርባዎች እንዳለ ተዘግተውበት የነበሩ መዝጊያቸው ናቸው እነዚህ እንዳለ እንደምታያቸው እነዚህ እነዚህ ጋር እነዚህ እንደ አጠቃላይ ስትመለከታቸው የቅዱሳን የአባቶቻችን አጽማቸው ነው። በአጠቃላይ በዚህ ቦታ ላይ በዱር በገደል ውስጥ በቃ እግዚአብሔርን በእውነት ለሕዝባችን መልካም በረከት እናስቀራለን ብለው በዚህ ቦታ ላይ ራሳቸውን እንደ ጧፍ ቀልጠው ተቀምጠው በዚህ ቦታ ላይ እንግዲህ አጽማቸውን ያስቀምጡ የቅዱሳን የአባቶቻችን አጽም ነው። ይህ እንደ አጠቃላይ እንደ ሀገራችን አርኪኦሎጂስቶች ጀርመንና እንግሊዝ ከአጠቃላይ መተው ሁኔታዎችን በኢትዮጵያ በቅርስ ማህበር ውስጥ ሁኔታውን ተብሎ ኮድ ተሰጥቶ በእያንዳንዱ ላይ ጥናት ተደርጎ ምክንያቱም ሌላም ነገር እንዳለ ለማጥናት ያህል እንጂ የቤተክርስቲያን ነገር ሊጠና አይገባውም። ሲያዩት እንግዲህ በአብርሃም ዋጽዋ ዘመን 1680 ዓመት በዚህ ቦታ ላይ እንደቆየና እጅግ በጣም ታላቅ ድንቅ የተለያዩ አይነት ከተገኙት ያሉት ማቴሪያሎች ሁሉ እጅግ በጣም የሚያስደንቁ ቅርሶች እንግዲህ እንደተገኙ ነው ሁሉ ነገሮችን የሚያስረዳል። ሌላው ደግሞ አባ ይቅርታ አድርግልኝና እዚህ ቦታ ላይ ጀርመን እንግሊዞች መጥተው ነበር ማለት ነው። አዎ ጀርመኖች በባህልና ቱሪዝም ባህ እግዚአብሔር ይባርክሽ፣ ጠፍቶብኝ ነው ሰሙ ባህልና ቱሪዝም አጠቃላይ እነሱ ናቸው ይሄን ነገር በዚህ አጠቃላይ በቅርስ ዙሪያ ላይ ባህልና ቱሪዝም ይሄን ጉዳይ ለጥናት መጠናት አለበት። ብዙ የተቀመጡ የቅዱሳን አባቶች በድር በገደለ ሲቆዩ ሃይማኖታቸውን፣ ስርዓታቸውን ጠብቀው የነበሩ አባቶች እንቢ ራሳችንን ፈጽሞ ነገር አንሰጥም ብለው ታቦታቸውን የቃል ኪዳኑን ታቦት በዚህ ቦታ ላይ መጥተው እንግዲህ ከተለያየ ቦታ ላይ እዚህ ቦታ ላይ እንዲመጡ ሁኔታውን ይህን ያህል ጥናት ሲደረግ ጀርመኖች ከጀርመንና ከእንግሊዝ መጥተው ጥናቱን በሰፊው ነው የተያዘው። ገና ብዙ እንግዲህ ግራውንድ ፕላሳ ነው ፕላስ 3 እስከ 3 ድረስ ያለበት ሁኔታዎች እንዳሉና በዚህ ቦታ ላይ እንግዲህ ጥናት አድርገው ሁሉ የራሳቸውን ኮድ ሰጥተው ሌሎቹም እንግዲህ ገና ብዙ የሚቀጥሉ አሉ። ለጊዜ አሁን እነዚህ ያሉትን ነገሮች ሁሉ እንግዲህ ያው እንደምናይ ሁኔታዎች እዚህ ናቸው ያሉት ሌላው ደግሞ እዚህ ጋር ያላሳየኋችሁ ከተገኘት ውስጥ ይህ የምናየው በድሮ ማሰሮ ወይንም ገንቦ ነው የምንለው ይመስለኛል ከገል የተሰራ ነው የሚደንቅ ነው እጅግ በጣም በዚህ ውስጥ የተለያዩ መጽሐፍት ተጠቅልሎ በጥቅል መልክ በዚህ ውስጥ ታፍኖ ከሌሎች ንዋየ ቅድሳት ጋር ከጽናዎች ጋር በዚህ ውስጥ የተገኘበት ሁኔታ ነው እጅግ በጣም የሚያስደንቅ ነው። በጥናቱም ሲታይ እጅግ እድሜው እጅግ በጣም ትልቅ እንደሆነና የሚያስደንቅ ሆኖ የተገለጸበት ሁኔታ ነው ያለው። ሌላው ደግሞ እንደምናየው ይህንን ይቅርታ ልጄ፣ ይህ በጣም ከምንደነቅበት የቤተክርስቲያን አባቶች መሆናቸውን ትክክለኛ ማረጋገጫ ከሰጣን ድሮ ብረት ምርዋ ባልነበረበት ደውል ባልነበረበት ሰዓት ላይ አባቶቻችን ደውላቸው ይህ ነበር። ይሄ የቤተክርስቲያን ደውል ነው። በጣም የሚደንቅ አሁን ብረት እንኳን ጮህ ቢባል እንደዚህ አይጮም። የሚገርምች ልጅ ይህንን በጣም ከሚገርም ነገር እንዲህ ደውልን እየመጡ ይህን ያህል በቃ እንግዲህ ድንጋይ ላይ ድንጋይ እንደዚህ ድንጋይ ነው ልጅ፣ ብረት ይመስላል ድንጋይ፣ የሚያስደንቅ ነው እና የአባቶች በረከት ቤተክርስቲያናቸው ለጸሎት ሰዓት በዚህ ይህንን እንትን እያሉ ሲጠቀሙበት እንደነበረ እንግዲህ በቂ መረጃ ተገኝተዋል። ይሄ ደግሞ እንደምናየው ልጅ ይሄንን እጅግ በጣም ከሚያስደንቀው ነገር የጸሎት መሳሪያቸው ነበር። በተለያዩ አሁን በተለያዩ ቦታዎች ላይ በዚህ በእንትን አካባቢ ላይ ተገኝተዋል። እንዲህ ዓይነት እነዚህ በጸሎት ሰዓት ላይ እጅግ እየዛለ እንቅልፍ የሚያጫጭነው ሰው ሲኖር ይሄንን አንገት ላይ ሆኖ ሰውነት ሁሉ በንቃት ምክንያቱም እንዳይጥልም እግዚአብሔር የዚህ የዚህን በረከት ፈጽሞ ቅዱሳን አባቶች አንገታቸው ላይ አድርገው በጸሎት ሰውነታቸው ሁሉ እንዲነቃቃ አድርገው በጸሎት እጅግ የሚተጉበት ታላቅ የጸሎት መሳሪያቸው ነበር። ይህ የቅዱሳን አባቶቻችን በተለያዩ ቦታ ላይ ይህን አድርገው እንደሚጠቀሙበት በሌላ ቦታ ላይ ማግኝተናል። በጣም ክብደት አለው። በጣም ስራ ሁሉ የሚደንቅ ነው። አሁንም ይህ በረከት የአባቶች ለእኛ ካስቀሩልን በረከት አንዱ ይህ ነው። ሌላው ደግሞ የምናያቸው እነዚህ ከመቶ ያላነሱ መጆች ናቸው ሲጠቀሙበት የነበሯቸው ወፍጮዎች። አሁን እነዚህ ሁሉ እንደድል የምታያቸው ወፍጮዎች ናቸው እና በዚህ ቦታ ላይ ምንም እንደው ያላስቀሩልን ያላስቀሩልን ነገር የለም እንደምታያቸው እና እንደ አጠቃላይ ይህንን ይመስላል። ይሄ ሌላው እንግዲህ እነዚህ አባቶች ነበሩበት ስንል እ እንግዲህ ውስጥ ገብተን ደግሞ ያሉትን ሁኔታዎች ደግሞ እስቲ አሳይሻለሁ። ወደ ውስጥ እንግባ እንግዲህ ቤተሰቦቻችን፣ አሁን ከጅማሬው የተነሳንበትን አይታችኋል። እነዚህን አጽሞች የተገኙበትን አጽሞች ከየት እንደሆነ አባታችን ሊያሳዩ ነው። ይህ ደግሞ የመጀመሪያው መግቢያው ግራውንድ የመጀመሪያ ነው። ከዚህ በታች ግራውንድ አለው፣ ከዚህ በላይ ደግሞ ፎቅ አለው። በዛን ዘመን የሰሩት በጸጋ የተሞሉ አባቶቻችን እየሰሩልን ነው። ዛሬ ለእኛ ትውልድ ያስቀመጡልን ማለት ነው። እዚህ ጋር ሁን ይነግሩናል። ያለውን ነገር ወደ ውስጥ ወደ ውስጥ፣ የመቃብር ቦታዎች በሙሉ የመነኮሳት፣ የምእመናን፣ የቅዱሳን በሙሉ እዚህ ጋ ያሉትን ያስረዱናል። እስከ መጨረሻው ተከታተሉ። ቤቱን ሰብስክራይብ በማድረግ ይጀምሩ። እንግዲህ ልጄ ያለውን ነገር እነዚ አዛጋ የሻቸው ቅዱሳን አባቶቻችን አጽማቸውን እንደ በሰፊው አሳይቻለሁ። እንደ አጠቃላይ እንግዲህ እነዚህ ናቸው። እንግዲህ ተመልከች፣ ይሄ በጣም የምእመናን መቃብር ነው። የምእመናን ነው። ድሮ ምን የምን አይነት ታሪክ አላቸው ተብሎ ሲነገር ሰዎች ቅዱሳን አባቶች ሲሞቱ ብቻቸውን አይቀበሩም ይላሉ። ከመጽዋት ለምሳሌ እህል ሊሆን ይችላል፣ ቁርባን ሊሆን ይችላል፣ የተለያየ አይነት እንትን ሊሆን ይችላል። እንደዚህ አሁን ሰፊ የሚሆኑበት ምክንያት አብሯቸው በሚቀበሩበት ቦታ ላይ መስዋዕት አንድ አብሮ ይቀበል ነበር ብለው ይላሉ። በጣም የሚያስደንቅ ነው እንጂ ብቻውን ሰው ሲቀበር ብቻውን አይቀበርም። እህል ሊሆን ይችላል የተለያየ ነገር እንደዚህ ክብ አድርገው አብረው እንግዲህ አብሮ ከሚቀበረው ጎና አድርገው ይቀብሩ ነበር። ይህ የመጨረሻ የሚያስደንቅ ነው እና ዛሬ በተለያየ ቦታ ላይ እንደምታያቸው እነዚህ ጎተራዎች እነዚህ ጎተራ ናቸው ብዙ ቅዱሳት የተገኙባቸው ብዙ ይሄን ያህል ተብሎ የማይባሉ እነዚህ አምስቱ እጅግ ቅድም ያሳይሻሉ ዛጋ መዚያቸው የተገናኙበትም ውስጥ ጎን ለጎን እንዲገናኝ ሁሉም የተገናኙ ናቸው። ያልተገናኘ የለም። ሁሉም አምስቱንም እንግዲህ በዚህ ውስጥ ነው ቅዱሳን አስቀምጠው የሚያስፈልገው ነገር ብዙዎች እኛም ያገኘናቸው ከዚሁ ነው። እንግዲህ አጠቃላይ ምዕመናን እነዚህ የተቀበሉት የምዕመናን ናቸው አጠቃላይ ይህም ደግሞ በምን አወቃችሁ ስትሉ ደግሞ በግንዘታቸው ነው ያወቅነው። እናንተን ያልነውና ወደ ውስጥ አሁን ደግሞ ወደ መነኮሳት የተቀበሩበት ቦታ ለሚገባ ነው ይሄኛውንም ዋሻ እስከ መጨረሻው ከኛ ጋር ሁኑ እየተከታተላችሁ። እግዚአብሔር ፍቃዱ የሆነው ደግሞ አሁን ይኸው እዚህ ቅዱሳን አባቶች አገልግሎት ሲያገለግሉበት የነበረው ቤተ መቅደሳቸው ነው። በጣም ከሚያስደንቀው ነገር የአሰራሩ ራሱ የሚደንቅ ነው። እንዴት አድርገው ሰሩት? የሚያስደንቅ ነው። በዚህ ቦታ ላይ ነው እንግዲህ ቤተመቅደስ አድርገው እንግዲህ ቤተመቅደስ ስንት በር አለው ሲባል ሶስት በር አለው ይህ ትክክለኛ የእግዚአብሔር ቤተመቅደስ መሆኑን አንድ ይሄ ነው፣ ሁለተኛ በሩ ይሄን ይመስላል፣ ሶስተኛ በሩ ይሄ ነው። እንግዲህ ሶስት በር አለው ቤተመቅደሱ ረጅም ጊዜ ሲያገለግሉበት እንደነበረ እንዳለ በጥላሸት ሁሉ ግድግዳ ሁሉ እንደጠቆረ ያላችሁ ሁሉ ነገሮች ሲያገለግሉበት የነበረ ሶስቱ የመወጣጫ የመግቢያ በራ ነው። ቤተ መቅደስ መውረጃም ማለት ነው አለው ወደዚህ እንደ ቤቴ ላይ ማርቆ ወደዚህ መግቢያቸውን ይወረዳሉ። አስደናቂ ነው ልጅ እንግዲህ እነዚህ እነዚህ ደግሞ የማህበሪያ ቦታዎች እንግዲህ እንደብታው በዛ ጋም ያላሳዩዋቸው አሉ። ጧፍ ሻማ የተለያየ አይነት ዘይቶችን አስቀምጠው ሲያበሩባቸው የነባቸው እንግዲህ የማህበሪያ ቦታቸው ናቸው። ያስታውቃሉ እንግዲህ ማህበሪያ ቦታቸው መሆኑ ያን ድሮ በዘይትና በተለያየ አይነት ነው እንጂ ጧፍና እንዲህ ባልነበረበት ሰዓት እነሱ የተለያየ የሚጠቀሙባቸው ዘይቶች ነበሩ። እንግዲህ ይሄ ቤተ መቅደስ ነው ብለህ ስንል ይበልጥ ደግሞ ትክክለኛ አባቶች መነኮሳት፣ ቅዱሳን አባቶች መሆናቸውን እንግዲህ በዚህ በቤተ መቅደስ ውስጥ የተቀበሩ ግፋ ቢል ሁለት ሶስት አባት አንድ ላይ የቀበሩበት ሁኔታ አለ። ይህም እንደምታዩት የታላላቂ አባቶች የመቀበራቸው ቦታ ነው። የሚያስደንቅ ነው። ይሁላቸው እንግዲህ ይሄ ነው ግን ከነዚህ ከነሱ ሌላ ሁለት ህፃናት ህፃናቶችም ተቀብረዋል። ምክንያቱም ምንድነው ስንል አልገባንም። ግን ያው ክርስቶስ ደግሞ እንደነዚህ ህፃን ካልሆናቸው በስተቀር መንግሥተ ሰማያትን አቶርስም ብሎ እንደተናገረ ምናልባት ህፃናት የመንግሥተ ሰማያት ምሳሌ ናቸው። እንደነዚህ ህፃናት ካልሆናቸው መንግሥተ ሰማያት አቶርስም ብሎ ሲሉ ቅዱሳን አባቶች ይህ ሚስጥር ገብቷቸው ይሁን በዚህ ቦታ ላይ የህፃናት መቃብርም ከመነኮሳቶች ቤተ መቅደስ ውስጥ ተቀብረው ነው የምናያቸው። ምክንያቱም ንጹሕ ወረቀት ስለሆኑ እግዚአብሔር የሚቀበላቸው ስለሆኑ ህፃናት ወደ እኔ ምጡ ብሎ ክርስቶስም ስለፈቀደላቸውም ይመስለኛል። ሌላ የግንዘታቸውን ነገር ቅድም እንደነገርኩሽ ል እዚ ጋር በደንብ አርገን ማየት እንችላለን። መነኮሳት ሲቀበሉ እንዴት ናቸው የሚለውን ው ጠጋ ብለሽ እንግዲህ፣ ይኸውላችሁ መነኮሳት ፊቱን አለም ንቅ ያለው ሲል በሁለት እጁ ፊቱን ሸፍኑ ነው ይሄ በላይኛው የምታዩት የመነኮሳት ያቀባበር እንደ ቤተክርስቲያናችን እንደ ኦርቶዶክስ ተዋህዶ እንዲህ ነው የሚቀበረው፣ መነኩሳት። ቄስ ሲቀበር ደግሞ እዩት፣ እጁን ወደ ደረቱ አድርጎ ነው። በሶስተኛ ደግሞ ዲያቆን ሲቀበር ደግሞ ያቀባበረውን እዩት፣ ወደ ልቡ አድርጎ ነው። አራተኛ ምህመን ሲቀበር ደግሞ ሁለቱ ጣቶችን ወደ ታች ዘርግቶ ሁለቱ ጣቶች የሚታሰሩበት ሁኔታ ነው። ይበልጥ በጣም በዚህ ቦታ ላይ ካረጋገጠልን ነገር አንዱ የአጽማቸውን ሁኔታ ሲነሳ፣ አጠቃላይ በዚህ ቦታ ላይ በዚህ ሁኔታ ላይ እንግዲህ ቤተ መቅደስ መሆኑን ቅዱሳን አባቶች ካህናት መሆናቸውን ይበልጥ ያረጋገጥንበት ሁኔታ ይህን ይመስላል እና እና ል በአብዛኛው ይህን ይመስላል። እስ በቀጣይ እውነት በጣም እግዚአብሔር ገና ብዙ አሁን ከዚህ በታች ግራውንድ እንዳለ ብለው ልጅ ግራውንድም አለው ደንቅ ነው። ከዚህ በታች ሌላ የሳባ ጽሁፎች ሁሉ አሉ። የሳባ ጽሁፎች አዎ ተቀምጠሁን በዚህ በኩል በጣም በውስጥ በኩል ሌላ እንትን አለ በጥናት ላይ ነው ያሉ ሳባውያን ጽሁፎች እንግዲህ ቀደሙ የነበሩ እነሱ ሁሉ እንግዲህ 1 ሜትር በ90 ሜትር በ90 ብራናዎች ሁሉ አሉ። እንግዲህ እሱም ወደዛ እንትን ውስጥ ተቀምጦ ነው ያለው። እንሂድና ደናሲ ወደዛ ወደ ዋናው ቤተልሔም ላሳያችሁ ደግሞ ይሄ ወደ ግራውንድ መውረጃ ነው። ይሄ እንግዲህ ይህም ዋና የካህናት ቤተሰቦቻችን ወደ ግራውንድ መውረጃ ነው። ገና ከጅምሩ መውጫው ከበድ ያለ ነው። መሬት ጄኒዛ ጎትታ ሳውጣኝ ወደታችም ያለውንም በደንብ ታዩት አላችሁ። እስኪ እንግዲህ ይህ እንግዲህ የአባቶች የካህናት መቃብር የተገኘበት ዲያቆናት የተገኙበት ነው። ይሄ ዳቆናት የተገኘበት ያለ ብቻ ነው የሚገባ። ወደ ውስጥ ብዙ እንትን አለ፣ ምክንያቱም የክርስቶስ መስዋዕት ሙሉን ዋናው የሚዘጋጅበት ወደዛ፣ በጣም ብዙ እንትኖች አሉት። በጣም የሚደንቅ ዋና የሚያስደንቅ ምስጥር ያለው ደግሞ እዚህ ውስጥ ነው ይበልጥ ሁሉ ነገሮች። እግዚአብሔር በጊዜው ሁሉ ነገር አስተካክሎ እንትን ይላል። የሚያስደንቅ ነው እና አጠቃላይ ይህ የአገልግሎታቸው ቦታ ነው። በዚህ ቦታ ላይ እና ካህናትና ዲያቆናት ተቀብረውበት ሁኔታ ያሉበት ሁኔታ አለ ሌላ ወደ ግራውንድ ነው ታች፣ በዚህ በኩል ነው ግራውንዱ። ግራውንዱ ይሆን ነው መግቢያ በዚህ ታች ይወረዳል። መውረጃ ያው ዘመናዊ ደረጃ ባይሆንም አባቶች እግዚአብሔር በሰጣቸው ጥበብ በጣም እንግዲህ፣ ልጅ ያው ምስል እግዚአብሔር አምላክ አንቺንም ፈቅዶ እዚህ ደስ አምጥቶ ብዙ ታሪክ እንድታይ እግዚአብሔር ፈቅደዋል። እንደምታዩ ልጅ፣ እግዚአብሔር አምላክ ይህን ድንቅ ታሪክ እንድታይ እግዚአብሔር ፈቅዶልሽ ለአንቺ በእውነት ይሄ ቅዱሳን አባቶች በእጃቸው ያ የተባረከ እጃቸው የአማረ እጃቸው የተቀደሰ እጃቸው በእውነት ሞትን እምቢ ብለው እንግዲህ ሁሉን ነገር ታግለው የመጡበት ይህም ቦታ በረከቱን እንድታይ እንኳን እግዚአብሔርን ፈቅዶልሽ እንደ እዚህ ጋር ስላደረሰሽ በጣም ደስ ይለኛል ይህ እነዚህ ደግሞ ስታያቸው እጅግ የሚደነቁ ናቸው የዚህ አይነት አርባ አንድ ናቸው አርባ አንድ ናቸው የተለያየ የሚያስደንቅ እጹብ ድንቅ የተባሉ ብዙ ቅርሶች ከላይ ቅድም ያየናቸው የመክደኛ ድንጋይ በዚህ ውስጥ ብዙ ቅርሶች የተገኙበት ሁኔታ አለ። ጽናዎች፣ በተለይ በአብዛኛው የብር ጽናዎች በጣም የሚደንቅ ወማይ ጠንታቸው እጅ በእጃቸው የሰሩት የሚያስደንቅ በዚህ ውስጥ የሚያስደንቅ ነው። በጣም የዚህ አይነት አርባ አንድ የዚህ አይነት መክደኛውን እዛ የታችታል ከላይ እፍያዩታል አርባ አንድ የዚህ አይነት አለ። እነዚህ እነዚህም የተለያዩ ምርዋዎች ቃጭሎች እጅግ በጣም ተገኝተው መክደኛቸው አለ የታፈነበት ነው። እነዚህ ሁሉ ምን ያስል የሚደነቅ ነው። የዚህ ዘር 41 አለ ማለት ነው። የዚህ ዘር በቃ 41 ክርስቶስ፣ በቃ ስሙ ይመሰገን ዘንድ በጣም በዚህ ብዙ ንዋየ ቅድሳት፣ ምናልባት ሁሉንም በሂደት ታዩታላችሁ። ለዚህ አይነት 41 እንዳለ ከዳኑ ቅድም አሳይቻቸዋለሁ። እዛች ላይ ክብ ክብ ሆኖ ያ ከላው ላይ እፍያ ወይንም ክዳኑ ብለው ያሉት እንግዲህ ይህን ይመስላል ልጄ። እዚች ቤት ውስጥ ያለው ታሪክ ይህን ይመስላል ልጄ። እንግዲህ ሌላው ወደ ግራውንዱ እንውረድ ካላችሁ፣ እንግዲህ የእኔ ውድ ቤተሰቦች አሁን ወደ ግራውንድ ልንወርድ ነው። ወደ ግራውንድ ከመውረዳችን በፊት ግን ግራውንዱን ከማሳየታችን በፊት ግን እዚህ ቦታ ላይ እንድመጣ እግዚአብሔር አምላክ ነው የፈቀደው። መቤቴ ስውሮ አጽላት ግን በአንድም በሌላም እናንተ ስለምታስፈልጉን በውጭም በሀገር ውስጥ ቤተሰቦቻችን መላው የኦርቶዶክስ እምነት ተከታይ ኢትዮጵያውያንም ኤርትራውያንም ሁላቸውም ስለምታስፈልጉ ነው። ከኔ ልቅ አባይ ያስረዷቸዋል። ይህም ቦታ ይህንን ድንቅ ቦታ የፍርድ ቤት ወረቀት ደርሷቸዋል። ምክንያቱም ይህ የእግዚአብሔር ቦታ ወደ ሌላ የገበሬ ቦታ ተብሎ ሊሰጥ ነውና፣ በጣም ጥቂት ብር ሁለት ሚሊዮን ሶስት ሚሊዮን የማይሞላ ብር ይህንን ድንቅ ቦታ አሳልፈን አንሰጥም። እግዚአብሔር ከኛ ጋራ ከሁላችንም ጋራ ይሁን። ግራውንድ እንሂድ አባ። ግን ከግራውንዱ ስንወጣ ወደ ፎቁ ከመውጣታችን በፊት አንድ ነገር ይነግሩናል። ግራውንዱ ላይ ቁጭ ብለን። እሺ፣ እንግዲህ ይችንም አይታቸው ፈልስ ቡራ ዋናው የካህናተ ቤት መሆኗ እነግርሻለሁ። አዎ፣ በጣም ስልጣነ ክነት ያለው እጅግ በጣም ብሱ ሚስጥራዊ ከባድ ከሚባለው ዋና ዋሻ ደግሞ ይሄ ነው። ብዙ ንብረቶችም የተገኙት ቅርሶችም ያሉት እዚህ ነው። ምናልባት ሁሉም ብናሳይ እንደነገርኳችሁ ጊዜው ከባድ ነው። ሌባውም ከሩቅ አይመጣም እኮ። እንግዲህ ያው ግራውንዱ እየወረድን ነው። ወደ ግራውንዱ ነይ ልጄ፣ ስበኝ ከስበኝ። ነው ምርኩዜ፣ ምርኩዜ ነው የምላትም መቤቴ እና ምርኩዜ ናት ለኔ። እንግዲህ ይሄ እንደ ታሪክ እንድታይ እግዚአብሔር ፈቅዶልሽ ለአንቺም ለወገኖቻችንም በእውነቴን ታምር እንድናይ የረዳን የቅዱስ አጋጣኔ ሐዋርያትን የባት አምላክ እግዚአብሔር ስሙ የተባረከ የተቀደሰ ይሁን። እሺ እሺ

ገዳም በጣም ከምነግራችሁ ነገር እንደው ይህንን ነው። እንግዲህ አሁን ሊወስዱበት ጥረት የሚያደረጉብን እጅግ በጣም ወደ 18 ሚሊዮን ከፍለናል። ከተቆረቆረ አራት ዓመቱ ነው ቦታው። ከተገለጸ ግን አሁን ያንን እንግዲህ በውጭም በሀገር ውስጥም ያሉት ብዙዎች እህቶቻችን እናት አባቶች ታግለው ይሄ ቅርስ ለትውልድ መቀመጥ አለበት ብለው 18 ሚሊዮን ተከፍለዋል። ከላይ ጀምሮ እንደ በዚህ አራት አመት ውስጥ ማለት ነው። አራት አመት ውስጥ እዚያ ነው። 18 ግን አሁን ያለችው በቀጠሮ ነው፣ እንደገና ሽማግሌ ዘንድ። አሁን እስር ነው በቃ። ከእንግዲህ እንዴት እናርግ? ምክንያቱም የካና ደሞዝ አለ። ቦታውን ገና ብዙ ያልታየ ለዛው እንዲህ አይነት ቦታ የሚጠበቀው በደብረ ብርሃን ወደ ጻርቃኔ ወደዚህ ወደ ሰሜኑ፣ በዚህ በሸዋ በመሃል በመሃል በቦሌ አራብሳ እንዲህ አይነት ድንቅ ቦታ ይገኛል ተብሎ ማንም አስቦታ ያውቅም። ግን እግዚአብሔር ስራው ይደነቅ ዘንድ በመሃል በዚህ በአዲስ አበባ በቦሌ አራብሳ እንዲህ አይነት ታምራዊ የሚያስደንቅ ዙሪያውን እጅግ በጣም በዋሻ የተሞላ የቅዱሳን አባቶች አጽምና በረከት ኖሩበት የሚታይ እውነተኛ በረከት ያለበት ሁልሽ እንዳጠቃላይ ልጅ እግዚአብሔር አምላክ የሚደንቅ ነው። ሁሉም በእያንዳንዱ ቦታ ላይ እጅግ በጣም አስደናቂና የሚገርም ነገሮች። ስለዚህ አሁን 18 ሚሊዮኑ ተከፍሏል። በቃ ሁለት ሚሊዮን አምስት መቶ ሀምሳ አራት ነች የቀረች

ማህተብ አንገታችሁ ላይ ያደረጋችሁ ስለ ድንግል ማርያም ስለምትወዷል ስለ በዛው ስለሷ ብላችሁ ይህን ነዳ ይከፈልና ንብረቱ በጃችን አባቶቻችንም ሳይታሰሩ እኛም ደስ እያለን ሁላችንም የበኩላችንን አድርገን በጣም ድንቅ ቦታ ነው። እዚች ዋሻ ላይ እስካሁን እሳቸው ሲያወሩ እኔ ሰውነቴ እየተንቀጠቀጠ ነው፣ ልውደቅ ልውደቅ እያልኩ ምክንያቱም ለእናንተ እዚች ቦታ ሆኜ መለመን ስለፈለኩ የልባችሁን መሻት መብርሃን ትፈጽምላችሁ። አንዳንድ ሺህ ብር እንኳ ብናዋጣ ይህ ቦታ በእጃችን ይገባል። እንግዲህ ፎቁንም ታዩታላችሁ፣ የጸበል ቦታውን ታዩታላችሁ። እጅግ የሚገርም ቤዛዊት ማርያም የምትባል ቦሌ አራብሳ ላይ እዚሁ አዲስ አበባ ውስጥ የምትገኝ ቤተክርስቲያናችን እንዲህ በአማረ የድሮዎች አባቶች አሳልፈው ሳይሰጡ እኛ በዚህ ዘመን እንዴት አሳልፈን እንሰጣለን? ፍጹም የሚሆን ነገር አይደለም። እና ሁላችንም ተረባርበን ወር አይደለም በዚህ ሳምንት ውስጥ ይህ ቪዲዮ ከተለቀቀበት አንድ ቀን ጀምሮ በሳምንት ውስጥ ሁሉ ነገር እንዲያልቅ እኔም መብርሃን እንምለምነው። ሌላ ምንም እምለው የለም። የሁላችሁንም ልብ እግዚአብሔር ያራራልን። እጆቻችሁን የሚዘረጋ እንድትዘረጉ እግዚአብሔር አምላክ ልባችሁን ፍቅድ ያድርገው። መስጠት የማትችሉ በሀሳብ በጸሎት እያገዛችሁ ሼር አድርጋችሁ ደግሞ ለብዙዎች እንዲደርስ አድርጉት። ለብዙዎች ሼር አድርጉት። ተቀላቀሉ፣ ቤተሰብ ሁኑ። እጅግ በርካታ በርካታ እንዲህ አይነት ዋሻዎች እግዚአብሔር ከፈቀደ አሳያችኋለሁ። እስከ መጨረሻው ተከታተሉት። ቤቱን ሰብስክራይብ አድርጉት። እንግዲህ አሁን ልጅ እግዚአብሔር ስራ ሁሉ ድንቅ ነው። አባ እንዳሉ ወደቅ ነው። ዛሬ አይዞሽ፣ እዚህ አይተናል። አይዞ እንዲህ እየወረድን እንዲህ ተንከባልዬ ወርጄ አባንም እንዳላሳፍራቸው እንግዲህ 18 ሚሊዮን በአራት አመት ውስጥ እሳቸው ከሁሉ ካህናት ከዳቆናቱ ጋር ለምነው እንዲህ ይሄንን ዕዳ ከፍለው ይቺን ሁለት ሚሊዮን ምናምን 3 ሚሊዮን የማትሞላ ገንዘብ እንደው ለዚች ለጥቂት ገንዘብ ብለን ቤተክርስቲያን የመሰለች ዋሻ ይሄን የመሰለ ዋሻ ቅርሳችንን አሳልፈን እንዳንሰጥ በድንግል ማርያም ስም አደራ ላለው እንግዲህ የጸሎት ቤት ነች ይቺ በቃ በጣም የሚተጉባት በጸሎት እጅግ በጣም እግዚአብሔርን የሚማጸኑባት ታላቅ ቦታ ነች። እንደምታዩት እጅግ በጣም ስራቸው ሁሉ እጅግ በጣም የሚያስደንቅና እጹብ ድንቅ የሆነ ነው እና ያሉት ሁኔታዎች ይበልጥ ብዙ ያልተብራሩም ነገሮች አሉ። የእግዚአብሔርን ድንቅ ስራ ተነግሮ አይልቅ። ከዚህ በላይ ይሁን ደግሞ ፎቅ አለ። ከዚህ በላይ ደግሞ እጅግ በጣም አስደናቂ የሆኑ ፎቅ አለ። በውስጡ እንደገና አምስት የተዘጉ በሮች አሉ። በጣም ታሪካዊ የሆኑ ጽላቱ በተገኘበት አቅጣጫ ላይ እጅግ በጣም ምክንያቱም የእግዚአብሔር ድንቅ ስራ አይቆምም። ስራው ህዝቡን ይታደገው ዘንድ ነው። በቃ ዘመኑ ቢከፋም፣ በእምነታችን ላይ ጫና ቢመጣም ክርስቲያን የሆነ ቢታረድም እግዚአብሔር ደግሞ ስራው እለት እለት እየሰፋ እየሰፋ የታመመው እየዳነ፣ የጎበጠው እየተቃና፣ የተራበው እየጠገበ እግዚአብሔር ድንቅ ስራውን እየገለጸልን ያለው በዚህ ስሙ እስከ ዘላለም የተባረከ የተቀደሰ የሆነ በጣም የሚያስደንቅ ነው ስራ ሁሉ ወደ ፎቁ ያው ደግሞታልምሲም ድካምም አለሲ ወደ ፎቁ ደግሞ እስኪ እንሂድና እንግዲህ እግዚአብሔርን ታሪኩን እንየው።